ሌላው አሰቃቂ ግድያ ሙከራ ደግሞ አንዲት ጨቅላ ልጅ የያዘች ሴት ዘመድ ልጠይቅ መኪናዋን እየነዳች ጉዞዋን ትጀምራለች። ነገር ግን ከኋላ የማታውቀው መኪና እየተከተላት እንደሆነ ታስተውላለች። ሰውየውን፣ መኪናውን በፍጥነት በመንዳት የፊት ለፊት መብራቱን እያበባ እያጠፋ ነበር የሚሄደው። ይሄ ሰው ማን ነው? በዛሬው ቪዲዮ በአሜሪካ የወንጀል ታሪክ ውስጥ አንዱ የሆነውን አሰቃቂና አደገኛ ወንጀል የፈጸመውን ዞዲያ ኬለብ ስለተባለው አስፈሪ ግለሰብ የወንጀል ታሪክ አስቃኛቸዋለሁ። ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ ከኔ ጋር ቆዩ። ታሪኩ እንደ አውሮፓውያን አቆጣጠር በ1995 የተጀመረ ሲሆን በመጀመሪያ በአሜሪካ በዌስት ቨርጂኒያ ከተማ ውስጥ በአንድ የመጠጥ ቤት አጠገብ ላይ ሁለት ወጣት ሴቶች ተገድለው ይገኛሉ። የተገደሉት ወጣቶች ገና የሃይስኩል ተማሪዎች ሲሆኑ ዞዲያክ ኪለር እነሱን የገደለበት መንገድ በምሽት ላይ ለትምህርት ቤት ፓርቲ ተጠርተው መኪናቸውን ፓርክ አድርገው ሊወርዱ ሲሉ ነበር በሽጉት ተኩሶ የገደላቸው። ከዛ መንገዱ ላይ በሚገኝ ሴል ፎን ለፖሊሶች ደውሎ ሁለት ወጣቶች በካሊፎርኒያ ባፒ የመኪና ማቆሚያ መንገድ ላይ ተኩሼ እገድላቸዋለሁ ደህና ሁኑ ብሎ የፖሊሶቹ ጆሮአቸው ላይ ስልኩን ዘጋባቸው። ፖሊሶቹም ግራ በመጋባት ጉዳዩን በቦታው ላይ በመሄድ መመርመር ጀመሩ። ከወባት በኋላም ለፖሊሶች እየተደወለ ከተለያዩ ቦታዎች ላይ ገዳዩ ማን እንደሆነ ሳይታወቅ እለት ከእለት ብዙ ሰዎች እየሞቱ እንደሆነ ይነገራቸዋል። ሌላው ደግሞ ዞዲያክ ኪለርን በሁለተኛ ደረጃ እንዲታወቅ ያደረገው ጭካኔ በተሞላበት ወንጀሉ ሁለት ጥንዶችን በመግደሉ ሲሆን የገደለበት መንገድ ደግሞ ጥንዶቹ ለመዝናናት ካሉበት ቦታ ራቅ ወዳለ ቦታ የሄዱና አንድ ሐይቅ አካባቢ ፓርክ አድርገው ቁጭ ብለው እየተዝናኑ እያወሩ ባሉበት ሰዓት ልጅቷ የሆነ ሰው ከሩቅ እየመጣ ነው ስትል ለባሏ ከዚያም ዞዲያ ከነሱ ወደ ተቀመጡበት ቦታ በመምጣት ወደ ባለዋ ጋር በመጠጋት ገንዘብና የመኪና ቁልፋችሁን ስጡኝ ሲል ይጮህባቸዋል። ሰውየውም በኪሱ 15 ዶላር ብቻ ይዞ ስለነበር ይደነግጥና የመኪና ቁልፍና ዋሌቱን ይሰጠዋል። ከዛም ዞዲያ ኬለብ ለልጅቷ ገመድ ይሰጣትና ራስሽንም ባልሽንም ምሰብ ይላታል። ልጅቷም እያለቀሰች እንዳላት ታደርጋለች። ዞዲያክ ባሰቃቂ ሁኔታ ሰውየውን ሶስት ጊዜ ልጅቷን ሁለት ጊዜ በስለት በመውጋት ትቷቸው ይሄዳል። በመቀጠልም መኪናቸውን በመያዝ በፍጥነት በመንዳት አንድ ቦታ ላይ ያቆመውና የገደላቸውን ጥንዶች ስም በተጨማሪም እንዴት እንደገደላቸው ከነቀኑ መኪናው ላይ ይጽፍና መኪናውን ትቶ ይሄዳል። በሰዎች ጥቆማ ፖሊሶች በቦታው ላይ በመምጣት ጥንዶቹን ወደ ሆስፒታል ይወስዷቸዋል። ሰውየው ግን በሚያስገርም ሁኔታ መትፈፍ የቻለ ሲሆን፣ ሚስቱ ግን በሚያሳዝን ሁኔታ ሞተች። ፖሊሶቹ ይህንን አሰቃቂ ወንጀል ሲመለከቱ ዞዲያክን ይበልጡን እንዲፈሩት አድርጓቸው ነበር። እንዲያውም የዚህ ደብዳቤ ተንታኞች ስለ ደብዳቤው ሲናገሩ ደብዳቤውን ሲልክ በመጀመሪያው ገጽ ላይ መግደል እወዳለሁ፣ ምክንያቱም በጣም ስለሚያስደስታኝ ነው ብሎ ይጽፍ ነበር ሲሉ ተናግረዋል። በተጨማሪም በ1990 ዎቹ መጨረሻ አካባቢ ዞዲያክ ኬለር በጣም እንዲፈራ ያደረገው በደብዳቤ ውስጥ ሚስጥራዊ ኮድ እና ማንም ሊያውቃቸው የማይችሉ ምልክቶች ይጽፍ ነበር። የሚያስገርመው ነገር ደግሞ ዞዲያክ በሚልካቸው ደብዳቤዎች ላይ የሚጠቀመው በድሮ ጊዜ የግሪክ ሰዎች የሚጠቀሙበት ቋንቋ ነበር። ይህ አደገኛ ወንጀለኛ ራሱን ዞዲያክ ኬለር ብሎ ይጠራል። በዚህ አደገኝነቱ ሰዎች ላይ ከፍተኛ ፍርሃትን ያስከትል ነበር። በካሊፎርኒያ የሚገኙ ሰዎች በማታ ከቤት እንዳይወጡ ጭምር ያስጨነቃቸው ሲሆን ሆን ፖሊሶች ለብዙ ጊዜ ሲፈልጉት ነበር ነገር ግን ምንም ፍንጭ ሊያገኙ አልቻሉም። አስባችሁታል በአንድ ሴሪያል ኪለር ምክንያት አንድ ከተማ ስትጨነቅ። ዞዲያክ በትክክል ስንት ሰዎችን እንደገደለ አይታወቅም። ነገር ግን በአንድ ደብዳቤ ላይ ሰላሳ ሰባት ሰዎችን እንደገደለ ተናግሮ ነበር። ከብዙ ወንጀሎች መካከል ስሙ ተጠርቷል። ነገር ግን ምንም ማስረጃ ሊገኝ አልቻለም። እንዲሁም በአሜሪካ ታሪክ ውስጥ በጣም አስፈሪ እና እስከዛሬ ድረስ ያልታወቀ ወንጀለኛ ሆኖ ተመዝግበዋል። ዞዲያ ኪለር ማን እንደነበር ባለመታወቁ ይህ ነገር የማይደረስበት ሚስጥር ሆኖ ቀርቷል። ቪዲዮው ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን አስደስቶኝ፣ በቀጣይ ባበደ ቪዲዮ አገኛችኋለሁ።